እፎይ ፎይ እግዚአብሔር ውስጥ ልይ በአካለ ድምጽ ስላወቅኩ ደስ ይለኛል። ቀሲስ መጋቢ ሃይማኖት መላገነት ይፍቱኝ በጸሎታችሁ። እኔ ያለኝ መልእክት ሁለት ብቻ ነው። የመጀመሪያው መልእክቴ ለሙስሊም ወንድሞች እህቶቻችን ወይም ይህንን የእናንተን ነፍስ የሚሿትን በሙሉ ማወቅ ያለባቸው ነገር ቅዱስ ጳውሎስ ሮሜ አስራ አራት 8 ላይ ሞትንም ኖርንም ለጌታነን ብለዋል። ብንኖርም ብንሞትም ለጌታነን ብለዋል። እንኳን ሰው ለኢየሱስ ክርስቶስ ብሎ ትቦ ውስጥም ጠጅ ጠጥቶ ሰክሮ ይሞታል። ክርስቶስም ብሎ መሞት ክብር ነው። ሁለተኛ ደግሞ ፎይ ወንድማችንም ሆነ ጳላዲዮስ በዚህ በዚህ በዚህ ጉዳይ ላይ የምትሰሩ ሰዎች ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 21 ቁጥር 13 ላይ ምን ብሏል? ያስሩሃል ሊገሉሃልና፣ አትዴትም ሲሉት ቅዱስ ጳውሎስ ምን ብሏል? እኔ ለክርስቶስ ለመታሰር ብቻ ሳይሆን ለመሞትም ተሰናድቻለሁ አለ። ለመሞት ወስኛለሁ ሲል ሐዋርያት ምን አሉት? የጌታ ፈቃድ ይሁን ብለን ዝም አልን። ይሄ ጽዋ እቺ የመጣች የመጣቻውን ሞት የታወጀባችሁ ወይም እየተሰነዘረ ያለው ነገር እውን የሚሆነው ጌታ ከፈቀደ ብቻ ነው። ስለዚህ እችን ጽዋ መጠጣት ካለባችሁ ትጠጡታላችሁ። እኛ አሁን እኔ ትልቁ መልእክቴ ለኦርቶዶክሳውያኑ፣ እንኳን አባቶች እዚህ ውስጥ መጡ፣ እንኳን ወንድሞች እዚህ ውስጥ መጡ፣ ቅድሚያው ይቅርታ ተጠይቋል። አሁንም ምንም ደግሜ በቃ እኔ በተለይ ወደ ስራም ሲሄድ አንተን ነው የምሰማው፣ ከስራም ስወጣ አንተን ነው የማገኘው ብዙ ጊዜ እና መኖርህን ካየው በኋላ ነው። እንትንም ወደ ሌላ አሮም ስዊች የማረገው በእስልምናው ላይ ብዙ አቅም ስለሌለ ማለት ነው እና እፎይ፣ አሁንም ምነግርህ የመጀመሪያው ነገር ሰው የሚችለውን አድርጉ፣ ሁላችሁም፣ ፕላዲዮስም አንተም ለሰው የማይቻል ለእግዚአብሔር ይቻለዋል። እናንተ ግን ሰው የሚችለውን አድርጉ። ለጠላት ተመችታችሁ አትገኙ። ስልኮቻችሁን ለብዙ ሰው አትስጡ። ማንንም አመን አቁሙ። ራሳችሁን ጠብቁ። ከዛ ሰው የሚችለውን ካረጋችሁ በኋላ እግዚአብሔር ይጠብቃቸዋል። እዚህ ውስጥ ያላችሁ ግን ሰባት ሺህ ምናምን ሰዎች አሁን ስትወጡ የምፈልገው ነገር እስላሞቹን ሳይሆን የእኛን ቤተ ክርስቲያን ማንቃት አለብን። ቅዱስ ሲኖዶሱ፣ ጠቅላይ ቤተ ክህነቱ፣ የአዲስ አበባ ሀገረ ስብከት እነዚህ አባቶች እነዚህን ወንድሞች አቅርበው እንዲያነጋግሩ ምን እንደሚፈልጉ እስካሁን ምን እንደታሰበባቸው እንትን እንዲያውቋቸው፣ እንዲያደምጧቸው። ምንድነው የምታደርጉት ስትወጡ? የጨዋ መልእክት አባቶቻችን ቤተ ክርስቲያን ከነ እፎይ ጋር ትቁም የምትል ትንንሽ ቪዲዮዎች ሰርታችሁ ልቀቁ። ምክንያቱም ትልልቆቹ አባቶቻችን ወደዚህ ሚዲያ አልመጡም። የሚሰሙት ደግሞ ያድርሱልን አያድርሱልን አናውቅም። ስለዚህ አሁን ይሄ የሞት እና የሕይወት ሽረት ስለሆነ ትንንሽ ቪዲዮዎች አጫጭር ቪዲዮዎች ሰርታችሁ አባቶቻችንን ቤተክርስቲያናችንን ባከበረ መልክ ምን ብለን እንጠይቅ። ወንድሞቻችንን ጠርታችሁ አናግሩልን። አሁን ቤተ ክህነቱ የሕግ ክፍል አቋቁሟል። ያም የሕግ ክፍል እነዚህ ልጆች በራሳቸው ለጠበቃ የሚከፍሉበት ወይም የሚሉበት ምክንያት አይኖርም። የሕግ ክፍል አለን እነሱም ከነሱ ጋር ሆነው እንዲሏቸው ሁላችሁም ለአባቶቻችን ለወንድሞቻችን፣ ለጠቅላይ ቤተ ክህነቱም ለአዲስ አበባ ሀገረ ስብከትም የሚደርስ መልዕክት እንድታደርሱ አደራ ለማለት ነው። አሁን ድምፅ ማሰማት ነው። ከሞቱ በኋላ ፍታት መፍታትማ ለመድ ነው። እሱን ያኔ ከጅማ ከበሻሻ ጀምሮ ቤተመቅደሱ መቅደሱ ውስጥ ካህናቱ ሲታረዱ በብዙ ነገር ተጩኳል። አሁን የቅርብ ጊዜ ትዝታ ዝቋላ ላይ እየገደሉን ማልቀስ ሳይሆን እነዚህ ወንድሞቻችን በፍጹም ሞተው ፍታት መፈታት የለበት ባስጠጋ ናቸው። እስላሞቹ ሀገርተው በተሰደዱበት በር ከፍተን ባስገባን እነሱ ኃይለኞች ሆነን እኛ ትንሾች የምንሆንበት ምንም ምክንያት የለን። ምንም ምክንያት እንደፈለገ ገዳዮች ቢሆኑ እንደፈለገ ጉልበታሞች ቢሆኑ። እንደፈለገ እነሱ የፈለጉትን ቢያደርጉ እኛ ግን ሁለተኛ ዜጋ መሆን የለብንም። ስለዚህ ይህን ማድረግ የምንችለው ህግ በሚፈቅደው መንገድ ነው እንጂ እነዚህ ወንድሞች ከሞቱ በኋላ ፍታት መፍታት እኔ ምንም ትርጉም የለውም ለእኔ። ስለዚህ ሁላችሁም ለአባቶቻችን መልዕክታችሁን አድርሱ፣ የህግ ክፍሉ ጠርቶ እንዲያናግራቸው ጠቅላይ ቤተ ክህነቱም ቅዱስ ሲኖዶሱም በዚህ አጋጣሚ ኤኦቲሲ ከነ እፎይ ወስዶ በእነዚህ ወንድሞች ላይ የሚደረገውን ዛቻና የግድያንትን እንዲያሳይልን በዚህ አጋጣሚ እንጠይቃለን። እፎይ መድኃኔዓለም መዝሙር ዘጠና እንጸልይ። መልአኩን እየላከ ጳላዲዮስን አንተንም እህቶችን ወንድሞች ይጠብቅ። እናንተን የሚጠብቅ አይተኛም። እናንተን የሚጠብቅ አያንቀላፋም። ለመላገነት ለቀስ፣ ዲበኩሉም ለቀስ ቴዎድሮስም በውስጥ ክርስትና ስማችሁን ላኩ። ከዚያ በውዳሴ ማርያም ያስቧችኋል። ከዛ በተረፈ ያለው ግን ለሰው የሚቻለውን አሁንም ደግሜ ነገር አለው። ሰው የሚችለውን አድርጉ፣ እግዚአብሔር የሚችለውን ደግሞ ያደርጋል። ድምፅህን ስለሰማን እኔ ለአኬም ጽፌለት ነበር። ይህ ልጅ ድምፁ ጠፋ ምናምን ስለው ደውልለት አለው ብሎ እንዳገኛትን ብሎኛል። ላይፍ ትገባለ ተብሎ ነበር። ትናንት ሳትገባ ስትቀር አሳቀህናል። ስለዚህ ቢያንስ ቢያንስ ላይቭ ባትገባ የአንዳንድ ደቂቃ ቪዲዮም ብትሆን እየሰራ ልቀቅ። መኖራችሁን የምናረጋግጥበት የሆነች ነገር የሆነች ነገር ፍንጭ ስጠን። ከመተኛት በፊት ጠዋት ስትነቃ እንዴት አደራችሁ እንዴት ዋላችሁ በልልን። ከዛ በተረፈ ያለው የቤተ ክርስቲያን አምላክ ይጠብቅህ። እግዚአብሔር ይስጥል። እሺ ቃሎት ያሰማልን። እናመሰግናለን ዲያቆን ዝቅያስ ያው እናንተ መታችሁ እኛን እንትን እንድትሉን ብቻ ሳይሆን ይሄ ኃላፊነት እናንተንም የሚመለከት ነው። ቀጣይ እስልምና ላይ እናንተም መስራት አለባችሁ። በሳምንትም ሆነ በአስራ አምስት ቀን እስልምና ላይ ሙስሊሞች እኮ እንዲህ ብለው ይላሉ፣ አምላካችንን እንዲህ ነው ምላሹ ብላችሁ አትሊስ። የእነሱን እንኳን ባነኩ ሙስሊሞች እኮ እንዲህ ብለው ያነሳሉ፣ እኛ ግን እንዲህ ነው ምናምን ነው ብላችሁ ማለት እንድትችሉም ይሄንን ኃላፊነቱንም እንድትወስዱ ነው እያስገባናችሁ ያለ ነው። መምህራኖች ብዙ መምህራኖች እንደላካችሁ እያየሁ ነው። አብዛኞቻችሁን ማላቃችሁ ስራ የሆነ ነው ለማስገባት ትንሽ እንትን ያለኝ መምህራኖች የሚሉ ምናምን አሉ። ስ ግን እናንተ ማቃችሁን ኃላፊነትን እየጫንኩባችሁ ነው። በዛውም እንደዚህ እንደዚህ አናምንም ብላችሁ ለሙስሊሞችም እንድታስረዱልን ነው። በዛው ቴዶ ዘሩፋኤል ወደ አንተ የተወሰነ ደቂቃ ልቀጥልና፣ ቴዶ ይሰማል? ይሰማል። እፎይ በሌላ ልገባ ነው፣ በሌላ በኩል አስገባኝ። እሺ፣ እሺ፣ እሺ። ሙስሊም ወገኖቻችን እንዴት የመጀመሪያውን ሰው አዳምን ወይም አደምን ከአፈር ፈጠረው ብሎ እንደገና ተናግሮ እንዴት ተመልሶ ከጭቃ ፈጠረው፣ ከውሃ ፈጠረው፣ እንዲሁም ደግሞ ከረጋ ደም ፈጠረው ሊል ይችላል? ለዚህም ማስረጃ ከቁራናችሁ ሱራ እየጠቀስኩ ልናገር ይችላሉ። የመጀመሪያው ሱራ 32 ላይ ከአፈር እንደተፈጠረ ያሳያል። እንደዚሁም ሱረቱል አልኢምራን ወይም ደግሞ ሶስተኛው ሱራ ሱራ 3 49 ላይ ከአፈር እንደፈጠረው እንዲሁም ደግሞ ሰው ሁና ለው ሆነም ብሎ እንደሚያሳይ እንመለከታለን ማለት ነው። እንደገና በተጨማሪ ሱራ 96 አንቀጽ ሁለት ላይ ከረጋ ደም ሰውን እንደፈጠረ ይነግረናል ማለት ነው። ተመልሶ ደግሞ ሱራ 25 54 ላይ ከውሃ እንደፈጠረው ያሳየናል ማለት ነው። እንደገና ተመልሶ ደግሞ ይህ አልበቃ ሲለው ሱራ 32 7 ላይ ደግሞ ከጭቃ እንደፈጠረው ያሳየናል። ተመልሶ ደግሞ ይህም አልበቃም ሲለው ሱራ 15 26 ላይ ደግሞ ሄዶ እንደገና ከሸክላ እንደፈጠረው ያሳየናል። ሶ የእናንተ አላህ ሀሳብ እየቀያየረን የፈጠረው ወይስ አፈጣጠር ተሳስቶ ነው ወይስ ደግሞ ቁራናችሁ ልክ አይደለም ወይስ በተለ ሌላ ሰዓት ነው ሰውን የፈጠረው? የእነዚህን ሶስቱን ጥያቄዎች እንድትመልሱልኝ በጌታ ፍቅር ጠይቃለሁ።